አንደኛ ተሰሎንቄ ምዕራፍ አምስት ከ12 ጀምሮ እስከ 28 ያለው። ወንድሞች ሆይ በመካከላችሁ የሚደግሙትን በጌታ የሚገዟቸው የሚገስጿችሁን፣ ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራችኋለንና፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌላው በክፋት ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉ መልካም ለማድረግ ትጉ። ሁልጊዜ ደስ ይበላችሁ። ሳታቋርጡ ጸልዩ። በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ። ትንቢትን አትናቁ። ሁሉን ፈትኑ፣ መልካምን እያዙ። ከማናቸውም አይነት ክፉ ነገር ራቁ። የሰላሙ አምላክ ራሱ ሁለንተናችሁ ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነውና እርሱም ደግሞ ያደርገዋል። ወንድሞች ሆይ፣ ስለ እኛ ጸልዩ። ከወንድሞች ሁሉ ጋራ በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ይላል። አንደኛው ፖይንት የምናየው ለሚያገለግሉን ያለን ኃላፊነት፣ ሁለተኛ ለተቸገሩ ያለን ኃላፊነት፣ ሶስተኛ ስለ እኛ ያለን ኃላፊነት፣ አራተኛ ለእውነት ያለን ኃላፊነት አምስተኛ፣ ሐዋርያው ጳውሎስ የመዝጋት ጸሎት እንዳደረገ እና የሐዋርያው ጳውሎስ የመጨረሻ ማሳሰብ። የመጀመሪያው ፖይንት የምናየው አውር ዲዩቲ ቱ ዞስ ሁሰር ለሚያገለግሉን ያለን ኃላፊነት፣ ቁጥር 12 እና 13። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታ የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ሥራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ ይላል። እንለምናችኋለን ይላል ጳውሎስ። ምንድን ነው የሚለምናቸው? ጊቭ አቴንሽን፣ ታውቁ ዘንድ ይላል። ጊቭ አቴንሽን፣ ለማን ነው? ስለማን ነው ጳውሎስ የሚላቸው? አንደኛ በመካከላችሁ የሚደክሙትን አቴንሽን ስጧቸው። ሌላው በጌታ የሚገዟችሁ፣ የሚመሯችሁ፣ የሚያስተዳድሯችሁን አቴንሽን ስጧቸው። ሌላው የሚገስጿችሁን እነሱን አቴንሽን ስጧቸው። ታውቁ ዘንድ ጊቭ አቴንሽን ነው የሚላቸው። ለምን ታከብሯቸው ዘንድ ይላል ደግሞ ስለ ስራቸው። በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። አክብሯቸው ይላል ጳውሎስ። ከዛ በሰላም ሁኑ፣ እርስ በርሳችሁ በሰላም ሁኑ ይላል። ስለዚህ የመጀመሪያው እንግዲህ የነሱ ሐዋርያዊ ኢንስትራክሽን የሚሰጣቸው እነዚህ ሰዎች በመታዘዝ እንዲመላለሱ ነው። ዎክ ኢን ኦቢዲየንስ በታዛዥነት ተመላለሱ። እንዴት ነው የሚታዘዙት? ለሚያገለግሏቸው አቴንሽን በመስጠት በመካከላቸው የሚደክሙትን በጌታ የሚገዟቸውን የሚገስጿቸውን በማክበር በሰላም እንዲኖሩ ነው። ሁለተኛው ፖይንት አወር ዲዩቲ ቱ ዞዝ ኢን ኒድ ማለት ለተቸገሩ ያለን ኃላፊነትን ይናገራል። ከ14 እስከ 15፣ ወንድሞቹ እንመክራቸዋለን፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽናቸውን፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌላው በክፋት ፋንታ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ ይላል። ወንድሞች ሆይ እንመክራቸዋለን ይላል። ምንድን ነው ጳውሎስ የሚመክራቸው? ለእነዚህ ኒድ ላላቸው ሰዎች እነሱን በኒዳቸው ማገልገል እንዳለባቸው። ለምሳሌ አንደኛ ያለ ስርዓት የሚሄዱትን ገስጹ። የሰው ልጅ ኒድ ልብስና፣ መጠለያ፣ ምግብ ቤት ነው ብለናል። አዎ ነው፣ ኢሴንሻል ኒድ ነው ግን የሰው ልጅ እንዴት ይሄ ብቻ አይደለም። ያለ ስርዓት የሚሄደው መገሰጽ ነገ ገንዘብ ታደርጉታላችሁ፣ ለእግዚአብሔር መንግስት የሚጠቅም ለቤተሰብ የሚጠቅም የማትገስጹት ልጅ። ልጅም በሚሄድበት መንገድ ምራው እስከ ሽበት እስከ ሽምግልና ከዛች ፈቀቅ አይልም ይላል። ዛሬ ስድ የለቀቅ ነው ነገ እንደ አሮን ቤት። አሮን ህዝቡን ስድ ለቀቃቸው ይላል፣ ጣዖት ሲያመልኩ ተገኙ። ዛሬም ማንገስጻቸው ልጆች ስላችሁ የስጋ የወለዳችሁትን ብቻ አይደለም መንፈሳዊ የሆኑ በጌታ ኒዳቸው ተግሳጽ ሊሆን ይችላል። ካለ ስርዓት የሚሄዱትን ካልገሰጽን ነገ ጠማማ ትውልድ ነው ገልበጥ ባጣ የእግዚአብሔር ቃል እንዲሁም ጠማማና ገልበጥ ባጣ ትውልድ ይለናል። እንዲሁም ተግሳጽማ ከሌለ ፍጹሙን ሰው ለክርስቶስ ማዘጋጀት አንችልም። ስለዚህ ያለ ስርዓት የሚሄዱትን ገስጿቸው፣ ምክንያቱም ኒዳቸው ተግሳጽ ነው ይላል። ሌላው ድፍረት የሌላችሁን አጽኗቸው። ደፋር ያልሆኑትን አበረታቷቸው፣ አጽኗቸው። የእነሱ ኒዳውን እሱ ነው የሚያስፈልጋቸው፣ እሱ ነው። ሌላው ለደካሞች ትጉላቸው። እናንተ ኃይለኛ የሆናችሁ መንፈሳዊ የሆናችሁ የደከሙትን አበርቷቸው። ለእነሱ ኒዳቸው ይሄ ነው፣ አሁን ጸልዩላቸው ምከሯቸው አበረታቷቸው፣ ዲስከሬጅ አታደርጓቸው። ሰውን ሁሉ ደግሞ ታገሱ ይላል። ሰውን ሁሉ ነው እኮ የሚለው የእግዚአብሔር ቃል። ሰውን ሁሉ መታገስ ኒድ ነው ወገኖች። ሌላው ማንም በክፉ ፋንታ ክፉን እንዳይመልስ ተጠንቀቁ ይላል። ምክንያቱም በቀል እግዚአብሔር ነውና፣ ነገር ግን ሁልጊዜ እርስ በርሳችሁ ለሁሉ መልካምን ለማድረግ ትጉ ይላል። ስለዚህ አንድ እየታዘዘ ጌታን የሚመላለስ ሰው እንግዲህ ኒድ ላላቸው ለእንደነዚህ አይነት ሰዎች በዚህ መመላለስ አለበት። ሶስተኛው ፖይንት አውር ዲውቲ ቱ አወርሰልስ፣ ለራሳችን ደግሞ ስለ እኛ ያለንን ኃላፊነት አሁን የመጀመሪያ ያየንን ምንድነው? ለሚያገለግሉን ያለን ኃላፊነት፣ ሁለተኛ ኒድ ላላቸው ያለ ኃላፊነት፣ ሶስተኛው ስለ ራሳችን ያለን ኃላፊነት ምንድን ነው? 16ና 18 ሁልጊዜ ደስ ይበላችሁ። ሳታቋርጡ ጸልዩ። በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ወደ እናንተ ነው እና ይል አንደኛ፣ ሁልጊዜ ደስ ይበላችሁ። ጳውሎስ ይህንን የሚለው እሱ ሁል ጊዜ በጌታ ስለሚደሰት ነው። ሁለተኛ፣ ሳታቋርጡ ጸልዩ። ሦስተኛ፣ በሁሉ አመስግኑ። እስኪ ቆም ብላችሁ ተመልከቱት። በሦስቱም ላይ መቋረጥ የሌለበት ነገር አለ። አንደኛ ሁል ጊዜ ደስ ይበላችሁ ማለት በክፉም በደጉም ቀን ማለት ነው። ሳታቋርጡ ጸልዩ የሚለው ይሄም ደግሞ ኮንቲንዩስሊ ሳይቋረጥ ሁል ጊዜ ማለት ነው። በሁሉ አመስግኑ ማለት በክፉም በመልካሙም እግዚአብሔር ለበጎ ነው እያላችሁ አመስግኑ ነው የሚለው። የእኛ ኃላፊነት ሁል ጊዜ በጌታ መደሰት ቁስ በሆነ ጊዜያዊ በሆነ ጠፊ በሆነ ነገር ላይ ሳይሆን፣ ሁል ጊዜ ደግሜ ላችኋለሁ፣ አለ ጳውሎስ ለፊልጵስዩስ ክርስቲያኑ። ደግሜ ላችኋለሁ፣ በእስር ቤት ሆኖ ደግሜ ላችኋለሁ። ሁል ጊዜ በጌታ ደስ ይበላቸው። አንድ ሁለተኛ ሳታቋርጡ ጸልዩ። ሌላው በሁሉ አመስግኑ። ይሄ የእኛ ኃላፊነት ነው። ሌላው አራተኛው ፖይንት አውር ዲዩቲ ለእውነት ያለን ኃላፊነት ምንድን ነው? 192 መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካምን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። አንደኛ መንፈስን አታጥፉ። የእግዚአብሔርን መንፈስ በማሳዘን ኳንች እንዲያደርግ የእግዚአብሔር መንፈስን እንዲዳፈን አታድርጉ ሰዎች በመንፈሳዊ ነገር ተቃጥለው የመጡትን እንደ አጵሎስ አይነቶቹን ለምሳሌ እንደ ፕረስቅላና አቂላ ሆናችሁ የምታበረታቱ እንጂ መልሳችሁ የምታዳፍኑ ሰዎች አትሆኑ። እኔ ተዳፍኝ ያለውና አንተም ተዳፈን ማለት የለብንም። ምክንያቱም መንፈስ ማጥፋት ነው። እሱ መንፈስን አታጥፉ ይላል። የሚጸልይ ሰው ካለ፣ የእግዚአብሔርን ቃል የተነቃቃ ሰው ካለ በርታ በሉት። እናንተን ይጠቅማችኋል፣ ይጠቅመኛል። እኔ በደከምኩ ጊዜ ሊያበረታታኝ ይችላል። ስለዚህ መንፈስን አታጥፉ ይላል። ሌላው ትንቢትን አትናቁ። አሁን ዘመናችን ትንቢት አቢዝ የተደረገበት ዘመን ቢሆንም እስቲል እውነተኞች እንዳሉት ሬመናንት እንዳሉት ብዙ የባዓል ነቢያቶች በነበሩ ጊዜ እነ ኤልያስ እነ ኤልሳዕ ብዙ የእግዚአብሔር እውነተኞች እንዳሉ ሁሉ አውቀን ትንቢት መናቅ የለብንም ሁሉም ፈትኑ ይላል ሁሉ ይሄ ማለት ለእውነት ያለን ኃላፊነት ነው እንደው ሁሉ ነገር ተበላሸ ብለን ሁሉን አለ አሁን ለምሳሌ ኤሊዛቤልና አካአብ እነዛን ሁሉ ነቢያት ሰብስበው ተከናወን ሂድ ይሳካልሃል ባሉ ጊዜ አንድ የእግዚአብሔር ሰው ነበር አንድ ስለዚህ ትንቢትን ከናቅር እንዴት እግዚአብሔር ነገር ይመጣል? ትንቢትን ስላችሁ የሠራዊ ጌታ እግዚአብሔር የሚልሉ ነብይ ነው አትበሉ፣ ግን መርምሩ ይላል፣ ፈትኑ ይላል። ሁሉም ፈትኑ ይላል። መልካምን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። ስለዚህ ይሄ ለእውነት ያለን ኃላፊነት ማጠቃለያ የጳውሎስ ክሎዚንግ ፕየር 23 24 የሰላም አምላክ ራሱን ሁለንተናችሁን ይቀድስ መንፈሳችሁን ነፍሳችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው እና እርሱ ደግሞ ያደርገዋል ይላል ሐዋርያው ጳውሎስ። የሚላቸው ምንድን ነው? ለተሰሎንቄ ቅዱሳኖች የሚጸልይላቸው እንዲቀደሱ ነው። እንዲቀደሱ ምክንያቱም እንዳልኳችሁ የግሪክ ሰዎች ትንሽ ፈተናቸው ምንድን ነው? የዝሙት በሽታ አለ እዛ። ምክንያቱም እነዚህ የግሪክ ሰዎች ብዙ ነገር ላይ ልቅ ናቸው። አይሁዶች አትሊስት ቶራ አለ፣ ህግ አለ ስለሚገስጻቸው አትሊስት የሞራል ሰዎች ናቸው። ኢሞራሊቲ ላይፍ ያለው ግን እዛ ስለሆነ እንዲቀደሱ ያሳስባቸዋል። ደግሞ ማሳሰብ ብቻ አይደለም፣ አሁን ግን ይጸልይላቸዋል። ምን ብሎ ነው የሚጸልይላቸው? የሰላም አምላክ ራሱ ሁለንተናቸው እንዲቀድስ፣ መንፈሳቸው ነፍሳቸው ሥጋቸው እንዲቀድስ ለምንድን ነው መንፈስ ቅዱስ ሁለንተናቸው እንዲቀድስ የሚጸልይላቸው? ምክንያቱም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው እንዲጠበቁ ጌታ ኢየሱስ ሲመጣ እንዳያሳፍሩ፣ በቅድስና ሕይወት ሆነው መንፈሳቸው፣ ነፍሳቸው፣ ሥጋቸው ተቀድሰው እንዲጠብቁት ነው። ይሄን ደግሞ ሲጸልይላቸው በማመን ነበር። ጳውሎስ ያለ ጥርጥር ነው የሚጠራችሁ ይላል የታመነ ነው፣ እርሱም ደግሞ ያደርገዋል፣ እያለ ነበር የሚጸልየው። አያችሁ ምን ያህል እምነት እንደነበረ። እንግዲህ የመጨረሻው ፋይናል ፖል ፋይናል አድሞኒሽ አድሞኒሽ ማለት ምንድን ነው? የመጨረሻው ማሳሰቢያው ምንድን ነው? ከቁጥር 25-28 እንዲላል፣ ወንድሞች ሆይ ስለ እኛ ጸልዩ። ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ አሜን። ይላል ጳውሎስ። የመጨረሻው ማሳሰቢያ ምንድን ነው? አንደኛ ወንድሞች ስለኛ ጸልዩ። አሁኛ ምንም የእናንተ አገልጋይ ብንሆን እናንተ ያንግ ብትሆኑ እኛ ማቹርድ ብንሆንም ብዙ ኃላፊነት ቢኖር እግዚአብሔር የእናንተን የትናንሾችን ጸሎት ይሰማልና ጸልዩልን። ዛሬ በትናንሾች ይጸልይልናል ወይ? አንዳንዴ እኛ ብቻ ጸላይ አድርገን ራሳችን እንዳናስቀ አዲስ በመጣ ክርስቲያን እግዚአብሔር ጸልዮ እኛን ሊያበረታን ይችላል። ስለዚህ እነዚህ የሳምንት ክርስቲያን የተባሉትን ጳውሎስ ግን ለእኛ ጸልዩልን ይላል። ትሁት ሰው እንደዚህ ነው። ጳውሎስ ጸልዩልኝ ይላል። ሌላው ደግሞ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ሰላምታችሁ ቅድስና ያለ እርስ በርሳችሁ ሐግ ተደራረጉ። በፍቅር አሳሳም በተቀደሰ ሰላምታ ተሰጣጡ ይላል። ሌላው ግን ሪዲንግ ዘ ስክሪፕቸር ምን ይላል ጳውሎስ ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ አደራ እላችኋለሁ ይላል። አያችሁ፣ በአዲሱ ትርጉም አደራ እላችኋለሁ፣ ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ አደራ እላችኋለሁ፣ እባካችሁ እያለ ይህንን መልእክት የሰማችሁ ሁሉ ላልሰሙት አስተጋቡ። እያንዳንዳችን አደራችንን ግን መወጣት አለብን። ይህ መልእክት ሰዎች ሁሉ ሊሰሙት የጌታ ምጻት የሚናገር ስለሆነ እያንዳንዳችን ለጌታ ምጻት ተዘጋጅተን እንድንጠብቅ የሚያደርግ ስለሆነ ሁሉ እንዲሰሙት ይገባል። ፋይናል ቤኔዲክሽን ነው። ቤኔዲክሽኑ ምንድን ነው? የጳውሎስ የመጨረሻው ባርኮቱ ነው። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን አሜን ይላል። ጌታ ይባርካችሁ።